ሰላም ለሁላችን ይሁን እንኳን ወደ ሌላኛው አስደሳች ፕሮግራም ተመልሳችሁ መጣችሁ ይህ በየሳምንቱ ስለ ኤሌክትሪክ ተሽከርካሪዎች ቴክኖሎጂ እና ሌሎችም አዳዲስና ጠቃሚ መረጃዎች የሚቀርብበት ቻናል ነው ከዚህ በፊት የተለቀቁ ፕሮግራሞች እንዳያመልጡዎት እና የሚቀጥሉትን ክፍሎች ለመከታተል እባኮን ቻናልን በዩቲዩብ ኢትዮ ኢቪ ቱቶሪያል ላይ ሰብስክራይብ ያድርጉ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን አዲስ ቪዲዮ ሲወጣ ወዲያውኑ ያግኙ። የእናንተ ድጋፍ ለእኔ ብዙ ማለት ነው። እሺ አሁን ወደ ዛሬው ትምህርታችን እንግባ። በባለፈው ክፍል አንድ ፕሮግራማችን ስለ ኤሌክትሪክ ተሽከርካሪዎች አንድነትና ልዩነቶች ማየታችን ይታወሳል። ክፍሉን ያልተከታተላችሁ የዚህ ፕሮግራም ተከታታዮች ሰብስክራይብ የሚለውን በመጫንና የደወል ምልክትን በመጫን ማግኘት ይችላላቸው። አሁን በቀጥታ ወደ ዛሬ ወደ ተዘጋጀው ፕሮግራማችን እንግባ። በዛሬ ክፍል ሁለት የሃይብሪድ ኤሌክትሪክ ተሽከርካሪዎች ፕሮግራም ውስጥ ያሉ የተለያዩ ክፍሎችን በዝርዝር እንመለከታለን። ሃይብሪድ የሚለው ስም የመጣው እነዚህ ተሽከርካሪዎች በጋራ ማለትም የነዳጅ ሞተርና ኤሌክትሪክ ሞተርን በጥምረት ለማንቀሳቀስ በመቻላቸው ነው። ሙሉ ሃይብሪድ ተሽከርካሪዎች በዋናነት በሶስት የኃይል አስተላለፍ መንገድ ወይም ቅንብሮች ሊመደቡ ይችላሉ። አንድኛ፣ ተከታታይ ሃይብሪድ ወይም ሲሪየስ ሃይብሪድ፣ ሁለትኛ፣ ቲዩ ሃይብሪድ ወይም ፓራራል ሃይብሪድ፣ ሶስተኛ እና ተከታታይ ቲዩ ወይም ሲሪየስ ፓራራል ሃይብሪድ ተሽከርካሪዎች ተብለው ይከፈላሉ። እነዚህ ምድቦች በተሽከርካሪው ውስጥ ከመጀመሪያው የኃይል ምንጭ እስከ መጨረሻው ድራይግ ዩኒት ያለውን የኃይል ፍሰት መሰረት ተደርገው የተከፈሉ ናቸው። ስለ እያንዳንዳቸው በዝርዝር ከማየታችን በፊት ዋና ዋና የሃይብሪድ ኤሌክትሪክ ተሽከርካሪ ክፍሎችን በየተራ እንመልከት። ሙሉ ሃይብሪድ ተሽከርካሪ ስድስት መሠረታዊ ክፍሎች አላቸው፦ የውስጥ ተቀጣጣይ ሞተር ወይም አይሲ የነዳጅ እንጂን፣ ኤሌክትሪክ ሞተር ወይም ጄኔሬተር፣ ትራንስሚሽን፣ የኃይል መቆጣጠሪያ ሞጁል ወይም ፓወር ኮንትሮለር ዩኒት፣ 12 ፎልት ረዳት ባትሪ እና ከፍተኛ ቮልቴጅ ባትሪ ወይም ባትሪ ፓክ ናቸው። አንድ በአንድ መልከት። አንደኛ የውስጥ ተቀጣጣይ ሞተር ወይም አይሲ የነዳጅ እንጂን፣ ይህ በተለምዶ በተሽከርካሪዎች ውስጥ የሚገኘው ባህላዊ የቤንዚን ወይም የዲዝል ናፍታ ሞተር ማለት ነው። ሞተሩ ነዳጅ በማቃጠል ኃይል ያመነጫል። በመጠን አነስተኛ አይሲ የነዳጅ እንጂን በስራው ውጤታማ ሲሆን የኤሌክትሪክ ሞተርን ኃይል ማመንጨት በመደገፍና የነዳጅ ኢኮኖሚን ከፍ ማድረግ ላይ ያተኩራል። በሃይቬ መንገድ ባሉ ከፍተኛ የፍጥነት ፍላጎት ወቅት ተጨማሪ ኃይል በመሆን ያግዛል። ሁለተኛ ኤሌክትሪክ ሞተር ወይም ጄነሬተር፣ የኤሌክትሪክ ሞተር የኤሌክትሪክ ድራይቭ ትሬን ውስጥ ዋናው ሲሆን የኤሌክትሪክ ኃይልን ወደ ሽክርክሪት በመቀየር ጎማዎችን ለማንቀሳቀስ ወይም ለማሽከርከር የሚውል ኃይል ይፈጥራል። ብዙውን ጊዜ በተለምዶ በቋሚ ማግኔት ሲንክሮናይዝድ ሞተር ወይም ፐርማነንት ማግኔቲክ ሲንክሮናይዝድ ሞተር ሆኖ ይመረታል። ይህም በቅልጥፍናውና በጥንካሬው ከሌሎች ሞተር አይነቶች የተሻለ መሆኑ ይታወቃል። ፐርማነንት ማግኔቲክ ሲንክሮናይዝድ ሞተር አስተማማኝ ጉልበት ወይም ቶርክ የሚያቀርብ የሞተር አይነት ሲሆን ተጨማሪ ፍጥነት መጨመር ያስችላልና ሞተሩን በመደገፍ የነዳጅ ኢኮኖሚን ወይም ቁጠባን ያሳድጋል። በብዙ ሃይብሪድ ዲዛይኖች ውስጥ ኤሌክትሪክ ሞተሩ እንደ ጄነሬተርም ሆኖ ያገለግላል። ዋና ተግባሩ ከፍተኛ ቮልቴጅ ባትሪን መሙላት ሲሆን እንደ ጄኔሬተር ሆኖ በሚሰራበት ወቅት 3 ፌዝ ኤሲ ያመነጫል። ይህም በአማካይ ከአንድ መቶ እስከ ስድስት መቶ ቮልት ቮልቴጅ ያመነጫል። ይህም በተቀመጠለት ሲስተምና በባትሪ ቮልቴጅ አቅም ላይ የተመሰረተ የማምረት አቅም ነው። ሶስተኛ ትራንስሚሽን በሃይብሪድ መኪናዎች ውስጥ ትራንስሚሽኑ ከኦይሲ ኢንጂንና ከኤሌክትሪክ ሞተሮች የሚመጣውን ኃይል በተቀናጀ መልኩ በመቆጣጠር ወደ መጨረሻው ድራይድ ዩኒት ያስተላልፋል። አራተኛ፣ የኃይል መቆጣጠሪያ ሞጁል ወይም ፓወር ኮንትሮል ዩኒት ፒሲኤም። የኃይል መቆጣጠሪያ ሞጁል የሃይብሪድ ስርዓቱ ማዕከላዊ መቆጣጠሪያ ክፍል ነው። በተለያዩ ክፍሎች መካከል ያለውን የኃይል ፍሰት ያስተዳድራል፣ ይቆጣጠራል ከጄኔሬተሩ የሚመጣውን ተለዋጭ ጅረት ወይም ኤሲ ከረንት ወደ ቀጥተኛ ጅረት ዲሲ በመቀየር ባትሪን ይሞላል እና ከከፍተኛ ቮልቴጅ ባትሪ የሚመጣውን ቀጥተኛ ጅረት ዲሲ ቮልትን ወደ ከፍተኛ ቮልቴጅ ኤሲ በመቀየር ለኤሌክትሪክ ሞተር መላክና የመሳሰሉ ተግባራትን ያከናውናል። በተጨማሪም የፓወር ኮንትሮል ዩኒት ፒሲኤም ሚና ቮልቴጅ ማስተላለፍ ብቻም ሳይሆን የኃይል ፍሰትን በንቃት በመቆጣጠር እና የነዳጅ ሞተሩንና የኤሌክትሪክ ሞተሩን በመቆጣጠር በጋራ እንዲሰሩ በማድረግ ጥሩ አፈጻጸምና ቅልጥፍናን ያረጋግጣል። አምስተኛ፣ 12 ፎልት ረዳት ባትሪ። ይህ ባትሪ በተለመዱ መኪናዎች ውስጥ ካለው መደበኛ ሊድ አሲድ ባትሪ ጋር ተመሳሳይ ሲሆን እንደ መብራቶች፣ ሬዲዮ፣ መረጃ መዝናኛ ስርዓቶች ወይም ኢንፎቴክ እና ኤሌክትሮኒክ መቆጣጠሪያ ሞጁሎች ያሉ የኤሌክትሪክ ክፍሎች ኃይል ያቀርባል። አስራ ሁለት ቮልት ረዳት ባትሪ። ምንም እንኳን በዋናው ሃይብሪድ የኃይል ማመንጫ ስርዓት በቀጥታ ሚና ባይኖሩ፣ አንዳንድ ተሽከርካሪዎች ሁለት ረዳት ባትሪዎችን ይጠቀማሉ፤ አንደኛው ለረዳት ስርዓቶች፣ ሌላኛው የአይሲ ኢንጂኑን ሞተሩን ለማስነሽ ይጠቀማሉ። ስድስተኛ ከፍተኛ ቮልቴጅ ባትሪ ወይም ባትሪ ፓክ። ከፍተኛ ቮልቴጅ ባትሪ ወይም ባትሪ ፓክ የኤሌክትሪክ ሞተርን ለማንቀሳቀስ የሚያገለግል የኤሌክትሪክ ኃይልን ያከማቻል ብዙውን ጊዜ በከፍተኛ አቅም ወይም ካፓሲቲና የኃይል ጥንካሬ ወይም ኢነርጂ ደንሲቲ ምክንያት ሊቲየም አዮን ወይም ኒኬል ሜታል ባትሪ ፓኬጆች በተመራጭነት ጥቅም ላይ ይውላሉ። በአብዛኛዎቹ ሃይብሪድ መኪናዎች የከፍተኛ ቮልቴጅ ባትሪዎች ከ100 እስከ 400 ቮልት ባለው ክልል ውስጥ ይገኛል ይህም ኤፊሸንሲ፣ የኃይል አቅርቦት ወይም ፓወር ዴሊቨሪ እና የደህንነት ጉዳዮችን ከግምት ውስጥ ያስገባ ነው። አሁን ወደ ሙሉ ሃይብሪድ ተሽከርካሪዎች ሶስት የኃይል ማስተላለፍ መንገድ ክፍሎች ወይም ቅንብሮችን እንመለስ። በሶስት ዋና ዋና ክፍሎች ይከፈላል። አንድኛ ተከታታይ ሃይብሪድ ወይም ሲሪየስ ሃይብሪድ፣ ሁለትኛ ትዩ ሃይብሪድ ወይም ፓራራል ሃይብሪድ፣ ሦስትኛና ተከታታይ ትዩ ወይም ሲሪየስ ፓራራል ሃይብሪድ ተሽከርካሪዎች ተብለው ይከፈላሉ። አንድኛ ሲሪየስ ሃይብሪድ ወይም ተከታታይ ሃይብሪድ ተሽከርካሪ በተከታታይ ሃይብሪድ ወይም ሲሪስ ሃይብሪድ ስርዓት ውቅር ውስጥ ሞተሩ የከፍተኛ ቮልቴጅ ባትሪ ቮልቴጅ ክምችት ሲቀንስ ወይም ተሽከርካሪው ተጨማሪ ኃይል ሲፈልግ ወይም ፍጥነት ሲፈልግ መስራት ይጀምራል። በሲሪየስ ሃይብሪድ ወይም ተከታታይ ውስጥ የአይሲኢ ሞተር በነዳጅ ተከታታይ ሞተር የባትሪ ኤሌክትሪክ ጄነሬተርን ያንቀሳቅሰዋል እንጂ የተሽከርካሪውን ጎማዎች በቀጥታ አያንቀሳቅስም። የባትሪ ኤሌክትሪክ ጄኔሬተር ወይም ሞተር ስሪ ፌዝ ኤሲ ቮልቴጅ ያመንጫል፣ ይህም በአንዳንድ ተሽከርካሪዎች እስከ 600 ቮልት ሊደርስ ይችላል። ይህ ተለዋጭ ጅረት ቮልቴጅ ወይም ኤሲ ቮልት ወደ ኃይል መቆጣጠሪያ ሞጁል ወይም ፓወረ ኮንትሮል ዩኒት ይገባል። የኃይል መቆጣጠሪያ ሞጁል ወይም ፓወረ ኮንትሮል ዩኒት ኤሲ ቮልቴጅን ወደ ከፍተኛ ዳይሬክት ከረንት ዲክ ቮልቴጅ በመቀየር ወደ ከፍተኛ ቮልቴጅ ባትሪ ይልካል። በተጨማሪ ወደ መደበኛ ለረዳት ባትሪ ይሞላል። ከፍተኛ ቮልቴጅ ባትሪ ፓክ ማለት የኤሌክትሪክ ኃይልን በተሽከርካሪ ውስጥ የሚያከማች ክፍል ሆኖ ያገለግላል። አስፈላጊ ሆኖ ሲገኝ ከፍተኛ ቮልቴጅ ባትሪ ያከማቸውን ኃይል ወደ ኃይል መቆጣጠሪያ ሞጁል ወይም ፓወር ኮንትሮል ዩኒት ይልካል። የኃይል መቆጣጠሪያ ሞጁል ወይም ፓወር ኮንትሮል PCM ይህን DC ቮልቴጅ ወደ AC ቮልቴጅ ይቀይራል። የተለወጠው ኤሲ ቮልቴጅ የባለ ሰሪ ፌዝ ኤሌክትሪክ ሞተር ፐርማነንት ሲንክሮናይዝድ ሞተር ኃይል አግኝቶ መሽከርከር ይጀምራል። ሞተሩ ሲሽከረከር ትራንስሚሽኑ መንቀሳቀስ ይጀምራል። ይህም በተራው ኃይልን ወደ መጨረሻው ደራይ ግሚት ያስተላልፋል። በመጨረሻም ተሽከርካሪው መንቀሳቀስ ይጀምራል። ሁለተኛ፣ ፓራሌል ወይም ቲዩ ሃይብሪድ። በፓራሌል ሃይብሪድ ስርዓት ውስጥ ኢንጂኑ እና ኤሌክትሪክ ሞተሩ ተሽከርካሪውን ለማንቀሳቀስ በተናጠል ይሰራል። መኪና በማሽከርከር ጊዜ ሥርዓቱ በሶስት የተለያዩ ሁኔታዎች መስራት ይችላል። በኮምበስሽን ወይም የነዳጅ ሞተር ሞድ የነዳጅ ኤንጂኑ ዋና የኃይል ምንጭ ይሰጣል። ኤሌክትሪክ ሞተር ሞድ ተሽከርካሪው ሙሉ በሙሉ በኤሌክትሪክ ሞተር በተናጠል ይንቀሳቀሳል። ኮምባይንድ ሞድ የነዳጅ ኤንጂኑ እና ኤሌክትሪክ ሞተሩ በጋራ ሆነው ለተሽከርካሪው ኃይል ያመነጫሉ ወይም ያቀርባሉ። በፓራሌል ሃይብሪድ ውቅር ውስጥ ኢንጂኑ በተለምዶ ዋናው የኃይል ምንጭ ሲሆን ኤሌክትሪክ ሞተሩ እንደ ረዳት ወይም ተጨማሪ ጉልበት ሰጪ ሆኖ ያገለግላል። የከፍተኛ ቮልቴጅ ባትሪ ፓክን ለመሙላት ጄነሬተሩ ወይም ኦልተርኔተሩ በኢንጂኑ በኩል የሚያገኘው ሜካኒካል ኃይልን ወደ ወደ ኤሌክትሪክ ኃይል በመቀየር ባትሪ ፓኩን ይሞላል። ለማጠቃለል ፓራሌል ሃይብሪድ ስርዓት ያለው ተሽከርካሪ ሁለት ገለልተኛ የኃይል ማስተላለፊያ ስርዓቶች አሉ። የኢንጂን ሥርዓት እና የሞተር ሥርዓት። ሁለቱ ሥርዓቶች በአንድ ጊዜ ሲሰሩ የኃይል ትምረት በሜካኒካል ግንኙነት መልኩ ይከናወናል። የኃይል ፍሰቱም ትይዩ ሆኖ ይቆያል። ስለዚህ ፓራሌል ሃይብሪድ ኃይል ሥርዓት ተብሎ ይጠራል። ሶስተኛ ሰርየስ ፓራሌል ሃይብሪድ። በሰርየስ ፓራሌል ሃይብሪድ ውቅር ውስጥ ኢንጂኑ በኃይል መከፋፈያ ክፍል ወይም ፓወር ስፕሊት ዩኒት በኩል በቀጥታ ወደ ትራንስሚሽን ኃይል ማስተላለፍ ይችላል። ይህ ሥርዓት የሰሪስና ፓራሌል ሁኔታዎችን አካላት ያጣምራል። ይህም በተለያዩ የመንገድ ሁኔታዎች ላይ ተለዋዋጭነትና ኤፊሸንሲን ያስገኛል። የኃይል መከፋፈያ መሣሪያው በርካታ የኃይል ማስተላለፊያ መንገዶች ይኖሩታል። አንደኛ፣ ሜካኒካል ኃይል መንገድ የኢንጂኑን ኃይል በቀጥታ ወደ ትራንስሚሽን ያገናኛል። ሁለተኛ፣ ኤሌክትሪካል ኃይል መንገድ ከኤሌክትሪክ ሞተር ወደ ትራንስሚሽን ያገናኛል። በማሽከርከር ጊዜ የኃይል መከፋፈያ መሳሪያው በመንገድ ሁኔታዎች እና በአሽከርካሪው ፍላጎት መሰረት የኃይል መጋራት ጥምርታን ወይም ፓወር ስፕሊት ሬሾ በተለዋዋጭ ወይም ዳይናሚክ መልኩ ያስተካክላል። ሰሪስ ፓራሌል ሃይብሪዶች በሰሪስ እና ፓራሌል ሃይብሪዶች ውስጥ ያሉትን ሁሉም የሥራ ሁነታዎች ያጣምራሉ። ሰሪስ ሞድ። የኃይል ማስተላለፊያ ሥርዓቱ ከኢንጂን ጄነሬተር፣ ባትሪ፣ እና ሞተር ወደ ትራንስሚሽን ያለውን ኃይል በብቃት ያስተዳድራል ወይም ያስተላልፋል። ፓራሌል ሞድ። ስርዓቱ በሶስት ሁኔታዎች ይሰራል። አንደኛ፣ የኤሌክትሪክ ሁኔታ፣ ተሽከርካሪው ሙሉ በሙሉ በኤሌክትሪክ ሞተር ይንቀሳቀሳል። ወሁለተኛ፣ የኮምበስሽን ሁኔታ፣ ኢንጂኑ ዋናውን የኃይል ምንጭ ይሆናል። አሶስተኛ፣ ጥምር ሁኔታ ኢንጂኑ እና ኤሌክትሪክ ሞተሩ በጋራ ሆነው ለተሽከርካሪው ኃይል ያመነጫል። ይህ ተለዋዋጭ የኃይል ማከፋፈል ከሰሪየስ እና ፓራሌል ሃይብሪድ ሥርዓቶች ጋር ሲነጻጸር የነዳጅ ኤፍሸንሲ እና አፈጻጸምን ከፍ ያደርጋል። ማጠቃለያ፣ ሙሉ ሃይብሪድ ተሽከርካሪዎች በሶስት ዋና ዋና ቡድኖች ሊመደቡ ይችላል። ሰሪየስ፣ ፓራሌል እና ሰሪየስ ፓራሌል ሰሪየስ ሃይብሪድ ኃይሉ ከኢንጂን ወደ ሞተር ከዚያም ወደ ማስተላለፊያው ይተላለፋል። ፓራሌል ሃይብሪድ ኃይሉ ከኢንጂን እና ሞተር በትዩ ወደ ማስተላለፊያው ይተላለፋል። ሰሪየስ ፓራሌል ሃይብሪድ ኢንጂኑ እና ሞተሩ በኃይል መከፋፈያ ክፍል በኩል ወደ ማስተላለፊያው ኃይል ያስተላልፋሉ። በሰሪየስ ሃይብሪድ ውስጥ አንድ የኃይል መንገድ ብቻ አለ። በፓራሌል ሃይብሪድ ውስጥ ሶስት የኃይል መንገዶች አሉ። በሰሪየስ ፓራሌል ሃይብሪድ ውስጥ ደግሞ ሁሉም ከላይ የተጠቀሱት ሁኔታዎች ይገኛሉ። የኃይል መከፋፈያ ክፍሉም በእያንዳንዱ ሁኔታ መካከል መቀያየርን ያስችላል። ሶስቱን አይነቶች በኃይል ማከፋፈል አማካኝነት ስናነጻጽር ፓራሌል ሃይብሪዶች በተለምዶ በኢንጂን ላይ የተመሰረቱ ሲሆኑ፣ ሰሪየስ ፓራሌል ሃይብሪዶች ደግሞ በሞተር ላይ የበለጠ ጥገኛ ናቸው። ስለዚህ በአጠቃላይ ሰሪስ ፓራሌል ሃይብሪዶች በጣም የነዳጅ ቆጣቢ የሃይብሪድ ይህ ገና ጅምሮ ብቻ ነው፣ ምክንያቱም በሚቀጥለው ሳምንት በቀጣይ ክፍል ተመልሰን እንገናኛለን። የቀጣይ ክፍሎችን ለመከታተል እባክዎን ቻናላችንን በ በዩቲዩብ ኢትዮ ኢቪ ቲቶሪያል ላይ ሰብስክራይብ ያድርጉ ሰብስክራይብ ያድርጉና እና የደወል ምልክቱን በመጫን አዲስ ቪዲዮ ሲለቀቅ በፍጥነት ይደርሶታል። ስለዚህ በሚቀጥለው ሳምንት እስከምንገናኝ ድረስ ደህና ሆኑ።